ሰላም እንደት ናችሁ? በዛሬው ቪዲዮ በአማርኛ እንዴት የኤአይ አርቲፊሻል ኢንቴሊጀንስ ድምፅ ማስገባት ይቻላል የሚል እናያለን። በአማርኛ በወንድም ወይም ደግሞ በሴትም የአርቲፊሻል ኢንቴሊጀንስ ድምፅ ማስገባት እንደ የሚከብድ አይደለም፣ ቀላል የሆነ ነው። እሱም በስፔቻ ኤአይ ይባላል። በዛ እንደት እንደሚያል ያለው ስቴፕ ምን ይመስላል የሚለውን አሳያችኋለሁ። ይህ የመጀመሪያው ስቴፕ ሰርች ኦን ስፔቻ የሚል ጎግል ሰርች ላይ ሰርች እናደርጋለን። ከዛ የምትፈልጉትን የአማርኛ ቪዲዮ ወይም የአማርኛ ጽሁፍ እንዲነበብላችሁ የፈለጋችሁትን ማስገባት ነው። እሱን ካስገባችሁ በኋላ የምትፈልጉትን ያክል እስከ ሁለት ሺ የሚሆን ወርድ አለን። እሱን ካስገባችሁ በኋላ እንደዚህ እንደሚታየው ስፔቻ ብላችሁ መጀመሪያ እዚያ ሰርች ታደርጋላችሁ። እሱ ሰርች አድጎ እስከሚጨርስ ትጠብቁና ይሄኛው ሰርች አድርጓል። የመጀመሪያው የመጣላችሁን ሰርች ታደረጋላችሁ ላይ ከርሰሯ የሚታየው ላይ እዚህ ጋር ከመጣላችሁ በኋላ እዚህኛው ላይ እስከ ሁለት ሺህ ወርድ እንትኖች ወርድ ማስገባት እንደምትችሉ ወይም ቻራክተር ማስገባት እንደምትችሉ ይነግራቸዋል። እዚህ ጋ ካስገባችሁ በኋላ የምትፈልገው እዚህ ያዘጋጀሁትን አማርኛ ቴክስት አለ። እነሱን ኮፒ ያርጌ ወደዚ ያስገባው ነው፣ እናንተ ከፈለጋችሁ መጻፍ ትችላላችሁ፣ ከፈለጋችሁ ደግሞ ያዘጋጀሁትን ቴክስት ፔስት ታደርጋላችሁ። እዚህ እታች የሚታያለ ነንበር አለ ቨሪፊኬሽን ወይም ደግሞ እናንተ ሰው መሆናችሁን የሚያሳይ ሮቦት ወይም ደግሞ ላይ ላለ ሴኩሪቲ ፐርፐዝ የተጠቀመ ነው። እሱን ካስገባችሁ በኋላ ላንጉጅ ትመርጣላችሁ ወይም ካንተሪ ነው የምትመርጡት። ቀጥታ የቀጣዩ ስቴፕ ካንተሪ እንዴት የሚያረጣል ነው። እችን ካስተማሪዛችሁ ወርታች ማሽከርከር ነው። አገር የመጀመሪያው ስቴፕ ሀገር ትመርጣላችሁ። አሁን በእኛ ኬዝ ኢትዮጵያ የሚለውን እንመርጣለን። እዚጋ ይታያችኋል ኦል ካንተሪ አለ የምትፈልገውን የምትፈልጉትን አለ አፍጋኒስታን፣ አልባኒያ፣ አልጄሪያ ሰምቲንግ የሚል አለኝ። ኢትዮጵያ የሚለውን ነው የምንመርጠው። ኢትዮጵያ የሚለውን ከመረጥ በኋላ ታች ኢትዮጵያ የሚል አለ። ታች ኢትዮጵያን ሰሌክት ካደረጋችሁ የሚታያቸዋል አሁን፣ ኢትዮጵያ የሚን ሰለክት ታደረኩኝ በዚህኛው ሳይድ የሚታያችው ላንጎች አለ። ላንጎች የምንመርጠው አማርኛ ነው። ሁለት አይነት አለ ወንድና ሴት ነው። በወንድ እንዲነብብላችሁ እና በሴት እንዲነብብላችሁ ከተፈለገ የመጀመሪያው ሴት መቅደስ የሚል አለ። እሱ በሴት ነው። ይህን ከመረጣችሁ የላይ ኮፒ ያደረጋችሁ ጽሁፍ በሴት ይነብብላችኋል ማለት ነው። ይሄኛው ጽሁፍ ጀኔሬት አውዲዮ የተሰትሉ ሌላኛው ምን አለ? አመሃ የሚል አለ። እሱ ምንድን ነው የወንድ የጻፋችሁት በወንድ እንዲነበብ ነው። እሱን መምረጥ ትችላላችሁ። እዛጋ ከጨርሳችሁ በኋላ ላንጉጅ ከመረጣችሁ፣ ሴት ወይም ወንድ የሚለውን ከመረጣችሁ በኋላ ቨሪፊኬሽን ታስገባላችሁ። እዚጋ ሶስት አንድ ዜሮ ስምንት ሰባት ሰምቲንግ ቀጣይ ምንድ ነው ጀነሬት አውዲዮ ነው። የጻፋችሁትን ቴክስት ፕሮሰስ ያደረግና አውዲዮ ያስቀምጥላችኋል። ይህን አውዲዮ ቴስት ለማድረግ ማደመጥ ትችላላችሁ። በወንድ መሆኑን በሴት መሆኑን እሱን ቼክ ታደርጋላችሁ። አሁን ፕሮሰስ እያደረገ ነው። ፕሮሰስ አድርጎ ሲጨርስ በዚህኛው ዳውንሎድ ወይም ደግሞ እና ማዳመጥ እንደምትችሉ ያመጣላችኋል። እሱን ታያላችሁ። ኦልሬዲ ሰክሰስፉል ሲሆን በዚህኛው ጀነሬት ፕሮሰሲንግ ሲያድቅ ይመጣላችኋል ማለት ነው። አሁን ጨርሷል። እዚህ ጋር ፕሌይ ማለት ትችላላችሁ። ፕሌይ ስትሉት ሪከርድ ያደርጋችሁት ወይም ደግሞ ኮፒ ፔስት ያደርጋችሁት ለምሳሌ በ መቅደስ በአሜሪካ ድጋፍ የተጀመረው የኢራን የኒውክሌር ፕሮግራም ታሪክ አ1954 ህዳር ወር ባይዘና ወር አስተዳደር ወቅት የኢራኑ ሻህ እና ባለቤታቸውን ንግሥት ሶራያ ዋይት ሐውስን በጎበኝበት ወቅት ከሰባት ሰዓት በፊት የኢራን የኒውክሌር ፕሮግራም ባለፉት ሁለት አስርት ዓመታት የቀጠናው የፖለቲካ ትኩሳት ከመሆኑ ባሻገር ከምዕራባውያን ጋር ሆድና ጀርባ አድርጓታል። የዓለም አቀፉ የአውቶሚክ ኢነርጂ ኤጀንሲ አ በ2318 ዓመታት በምስክር ኢራን የኒክሌር ተቋማቷል። ፈልጉትን በሴት ማድረግ ስለምትችሉ ይህን ዳውንሎድ የሚል ኦፕሽን አለው። ዳውንሎድ ታደርጋላችሁ። አሁን ላይ የተየችኋል ዳውንሎድ ያደርጊዋለሁ። ኦልሬዲ ዳውንሎዱን ፋይሉ እሱን መጠቀም ትችላላችሁ ማለት ነው። ሌላ ሜል የሚለውን መረጥ። ሜል የሚለውን ከመረጥን በኋላ ምንድን ነው ተመሳሳይ ላይ በፊት ለሴት የመረጥነውን ስቴፕ አሁንም ድጋሚ ማድረግ ነው። እዚጋ ቨሪፊኬሽን ኮድ እናስገባለን። ዜን እሱ ካለቀ በኋላ ጀነሬት አውዲዮ ነው። አውዲዮ ጀነሬት እናደረጋለን። አዘ ኢንድ አውዲዮ አለቀ፣ ፕሮሰስ ይሆናል ማለት ነው። ደውሎድ ማለት ይችላላችሁ። ለመሞከር ቅድም እንዳደረግ ነው ያው ፕሌይ ማድረግ እንችላለን ማለት ነው። ኦኬ ስለዚህ አሁንም ተመሳሳይ ስቴፕ ፕሮሰስ አድርጎ እየጨረሰ ነው። ፕሮሰስ አድርጎ ከጨረሰ የመጨመሪያው ስቴፕ ከዝሩ ቀጥሎ ያለው ስቴፕ ሰክሰስፉሊ አውዲዮ ጀነሬት ይደረጋል ማለት ነው። አሁንም ስቲል ፕሮሰሲንግ ላይ ነው። ኦኬ አሁን መቶልናል ማለት ነው። በአማሃ ከፈለጋቸው ምፕሌ ብትሉት